ሱዳን በአባይ ወንዝ ውኃ ሙላት የተነሳ የአስቸኳይ ጊዜ አዋጅ አወጀች። የሱዳን መስኖ ውሃ ሀብት ሚኒስተር በወጣው አዋጅ በአባይ ወንዝ ዳርቻ የሚገኙ ነዋሪዎች በሙሉ ከባድ አደጋ ውስጥ መግባታቸውን አስታውቋል። የአባይ ወንዝ ውሃ ሙሌት እየመጣ ያለው ከሁለቱም የአባይ ወንዞች ማለትም ከጥቁር ና ከነጭ አባይ መሆኑን የጠቀሰው ሚኒስተሩ በተለይ ማስጠንቀቂያ የሰጠው ለካርቱም፣ ሪቨር ናይል፣ ሲናር፣ ዋይት ናይል ና ብሉ ናይል በተሰኙ አካባቢዎች ለሚገኙ ዜጎቹ ነው። ባለፉት አራት ቀናት ውስጥ ከፍተኛ የሆነ የውሃ ፍሰት እየመጣ መሆኑን የገለጸው ሚኒስትሩ በሚቀጥሉት ቀናት ይህ የጨመረ ስለሚሄድ በጎርፉ የተነሳ የእርሻ መሬቶች ና ቤቶች ጭምር ልትለቀለቁ እንደሚችሉ ማሳሰቢያ ሰጥቷል። ይህንን ማሳሰቢያ ተከትሎ በተለይ በሪቨር ናይል አካባቢ የሚገኙ አርሶ አደሮች የሽንኩርት ምርቶቻቸው በቅናሽ ለገበያ ማቅረብ መጀመራቸው ተዘግበዋል። አጠቃላይ እንግዲህ ከሱዳን የተሰሙት መረጃዎችን በማስመልከት ነው ለእናንተ ይዤላችሁ የመጣሁት። ማለትም ነው እስካሁን ድረስ ደግሞ በዚህ አጫጭር መረጃ አብረጃችሁ የቆረየውት ሚኪኔ ኬሚክ ታቦር። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ ያገኙ። ለሰዓታት ያሉ አጫጭር መረጃዎችን ይመስላሉ። በወቅታዊ አጫጭር መረጃ እስከምንገናኝ ድረስ በያላችሁ በተለም ክፍል ሰላም ያቆያችሁ።